መኪናውን በላው፣ አመለጠኝ። ይህ ወሬ ሳወራ ማን መኪናውን በላው? ቶሎ በል ቶሎ ንገሩ። ማን መኪናውን በላው? ነገ በደንብ ክሽናርጌ የአዶናይን የነ ሁሉንም ክሽናርጌ አሳምሬ ላይ በጊዜ ገብቼ አወራለሁ። ማን በላው? እስቲ እግዚአብሔርን በሉ፣ ይሽ ውሸታችሁን አዶናይ ወሰደ። ለነገሩ እኮ እሱ እንደሚወስደው ሁላችሁን እናውቃለን። ግን ያው ምናልባት ኦኬ እኔ ሁላችሁ ልንገራችሁ፣ ማርያምን ነው የምላችሁ፣ አዶናይ አዶናይ ይሄ መኪና ቢመጣ ብሄድ ቢቀር ምንም ምንም የሚቀርበት ነገር የለም። ይሄ በቃ ደስ የሚለው ነገር ምንድን ነው? ይሄ መኪናው ሲሰጠው ሁሌም ያን መኪና ያገኘበት ከቲክቶክ አላረ የጀመረበት የዝናው የምናምን እቺ መኪናው ወደፊት ሁለት ሶስት ሲገዛ እቺ መኪና እኮ የገዛዋት እቺ መኪና እኮ የተሰጠችኝ ይህን እንደዚህ አድርጌ ነው ምናምን ቲክቶክ ላይ ፈምሼ በዚህ ነገር መቶ ምናምን ብሎ እንደ ትዝታ የሚያስቀምጥበት ነው እንጂ አዶናይ ይህ መኪና መታቀረ መቤቴ ምንም የሚጎልበት ነገር የለም። ለዩቲ ደግሞ ቢሆን እንደ ሴት ሴት ስለሆነች ምናምን አላ ማርያምን፣ እሷ አሁን ብዙ ሰው ተወዳጅ ነው፣ ብዙ እድል አለው ብዙም ምንድን ነው የሚባለው፣ ብዙ ማስታወቂያዎችን ምናምን አምባሳደር ይሆንበታል ምናምን ማርያምን እና ለዩቲቪውን ደስ ይል ነበረ። በቃ ሴት ስለሆነች ምናምን እሱ አሁን መኪና እንግዛለን የሚል አራት ይመጣለታል። ለአዶናይ እመቤቴ አራት መኪና እንግዛለን የሚል ሰው ይመጣለታል። በጣም ብዙ እድሎችን አግኝቷል። በጣም ብዙ እድሎችን እና ግን ደግሞ የራስ እድል ደግሞ ከሆነ እግዚአብሔር የሱ ነው ካለ ደግሞ እንኳን ደስ ያለ ነው ማለት ያለባችሁ፣ እንጂ ተደባድበን ልክ አይደለም ይሄ ምናምን ብላችሁ የምትቃወሙን ሳይሆን እሱም ሰው ልብ ውስጥ ገብቶ በብዙ ነገር እንትን ብሏል። ይለፍለት። ማርያምንም ምንም አሸነፈ፣ በቃ እግዚአብሔር የሱ ነው ስላለ ሰጥቶታል። ቃል አራት ነጥብ

ይመቸው ይመቸው ነገ በደንብ ነው ማብላለ ይመቸው። እግዚአብሔርን ከሴቶች ደግሞ ልብስ የወደድኩት የሌሎቹን በብዛት አላየሁም ምንም ለመናገር የዩቲ ልብስ ደግሞ እሷም ልክ የእንግሊዞች ልጃገረድ የመሰለችው በኢትዮጵያ ተከሽኖ ማርያምን የ ከሰው ለየት ሁሌም ጆሲ ካያችሁት ልብስ የሚለብሰው ለየት ያለ ነው በቃ የጆሲም ተመችቶኛል። እኔ እንደዚህ አገር ነው ማስበው መጥቷ ጫማ አለ ይመስል እግሪ ብረደት እሱም ደግሪ ወይ ማሮች የጆሲም ደግሞ ለየት ያለ ነው። ለየት የአዶናይ ደግሞ ቀለል ብሎ ደግሞ ይሄ በእንትን ላይ ሲወጣ አሁን ለምሳሌ ጥቁርነቱን ብቻ አይደለም፣ ጥቁርነቱን ብቻ አይደለም። ይሄ ምንድን ነው ላይት ላይ ምናምን ያለው እያላ አለ። ግሊተሪው በጣም ያምራል። ብርቅርቅብቅብርቅ ማርያምን፣ በጣም ነው የሚያምር። ሲምፕል ነው ግን ያምራል። ዩቲ ልብሶው ያምራል። ግን አሁን መኪናው ማንበላው ነው እኮ አልተበላም። አላችሁ ደግሞ ድጋሚ፣ ያንቺ እኔ ማ እዛ ብገኝ እዲቁልትይ ወይ ወወይ እዛ ብሆን አባቴን ከዚህ ከአሜሪካ እንደዚህ ያሰራልኝ ምናምን ብዬ ፏ ያለ አሰርቼ እዛ ብሆን ፏ ነበር። አንቺ ደወር እንዴት እንደምን እንደነበር ማለት ነው። ጋይስ መቤቴን እዛ ቦታ ፀጉሬ፣ ምን ልብሴ፣ ጫማዬ ያበድ አድርጌ ነበር የምሄደው። እግዚአብሔርን ለየት ያለ በቃ ማን አሸነፈ? መኪናውን በቃ ይሁንለት፣ ማርያምን ማርያምን ይሁንለት። ለመሰላቸው አሁን ቢያንስ እሱም እግዚአብሔር የራሱ ሪስኪ ነው፣ እድሉ ነው። ለምን ተሰጠው እንዴት ተሰጠው? ጭቅጭቅ የለም አለቀ። እግዚአብሔር ለሱ አድርጎታል። በስተመጨረሻ ይውሰደው። በሴትነቷ እሷ ብታገኘው ገባችሁ፣ ደስ ይላል፣ እስከዛሬ በመቆየቷ ምናምን። እግዚአብሔር ደግሞ እኖ ያዶናይ ነው ደግሞ ካለው ይመቸው፣ ማርያምን ይመቸው። በቃ እውነት በቃ ይመቸው። ለምን የሁሉ ግርግር ግብግቡ ግርግሩ ተፈጥሮ፣ እግዚአብሔር ለሱ ደግሞ ከመረጠለት ምን ማድረግ አንችልም። እሷ በጣም ማርያምን እኔም በምን አስባለሁ። በእንትን እንዳታስቡት ው ኪዳነ ምሕረትን እማምላክ በምታቀው ውስጤ እኔ ምንም ለእሷም አይደለሁ ለእሱም አይደለሁ። የህይወቴ የሚጨምር ነገር የለም። እውነት ለመናገር ግን አዶናይ እግዚአብሔር ማንም ያላየውን እድል በአጭር ጊዜ ውስጥ ማንም ያልደረሰለትን እድል ስንቱ ተመኝቶ ያጣውን ስንት አመት የሰራውን እድል በአጭር ቀን ውስጥ እግዚአብሔር ልቡን አይቶ ይህ ሁሉ ነገር አድርጎለታል። ማርያምን ነው የምላችሁ። ዝናውንም ቢሆን መወደድንም በህዝብ ቢሆን በየድርጅቱ በየአምባሳደር ያደረጉታል፣ በየምኑ ይህ ሁሉ እድል ሰጥቶታል አምላክ። እንደ ሴት ደግሞ ዩቲ በቃ አለ አይደለ አሁን እሱ እግዚአብሔርን

በነፍሰ ወይ ሎሪ ወይ ሎሪ ወይ ዋናው ወሬ ሳላወራ ዋናው ወሬ እንዴ! በስመ አብ ወወልድ ወመንፈስ ቅዱስ ሁለት ፐርሰንት ላይ ነበር። እሺ፣ ደግሞ ማለት ነው የዩቲ ደጋፊዎች ጥሩ ሀሳብ ላይ ቤታይ ቅመማ አምጥቼ ይላቸዋል። የዩቲ ደጋፊዎች ዩቲ የምትወዷት የዩቲ አድናቂዎች ምን ታደርጋላችሁ መሰላችሁ? ማርያምን ያዘናችሁ እሷ እንድታሸንፍ ፈልጋችሁ ያዘናችሁ ያላችሁ ሰዎች ማለት ነው ተሰብሰቡና ማርያምን ገንዘብ ሁላችሁም አዋታችሁ ምን የመሰለ ከህዝብ ፍቅር ያገኘውት እንድትል ምን የመሰለ መኪና ዝዙላት። እመቤቴ ጌታ በጣም የምትወዷት የዩቲ ደጋፊዎች ምን የመሰለ እግዚአብሔርን ይገባሻል፣ ይሁላ ጊዜ ሰርተሻል። እግዚአብሔር ደግሞ ፈቅዶ አዶናይ ከእግዚአብሔር ጋር እንገፋ እኛ ግን ወዳጆች ብላችሁ እመቤቴ ገንዘብ ሁላችሁም አዋታችሁ ምን የመሰለ መኪና ግዙላት። መኪና ቸግሯታል እያልኳ ለምዶ በሌላ እንዳትወስዱ። ግን እኔ የምትወዳት ወዳጆቿ ደግሞ በዚህ ሰፖርት አልኳት። አዶናይም በመስደብ አይደለም፣ አዶናይም በማንቋሻሽ አይደለም። የአዶናይ ጋር ደጋፊ ጋር በመጣናት በመጨቃጨቅ አይደለም። አዶናይ አይችልም አይገባውም እያላችሁ ሳይሆን፣ ሁለቱም ይገባቸዋል። እኛ ደግሞ ከወዳጆች ካል እና ጥዎች ብላችሁ ደግሞ ለእሱ አበርክቱላት። እመቤቴ አበርክቱላት የሆነ ነገር ለት ይሄን የሆነ ነገር አበርክቶላት እግዚአብሔርን በ ይገባሻል በእኛ በእኛ ደግሞ በእኛ ደግሞ በወዳጆች ይሽላችሁ። ምንም መጣላት አያስፈልግም። ከሌላ ደጋፊ ጋር ምንድን ሄለው ወርቅ አሸነፋ ደሆነ ይመቸው። ማርያም ማርያም ሲል በየስስ ሰውነቴን ነዘረኝ። ስመቼ አሽቃባጭ ላይ መቼ ሰውነቴን ነዘረኝ እመቤቴን ይህን ነው የምታደርጉት እንጂ ጭቅጭቅ ምናምን እንትና አይገባውም እንዴ ለምን ማርያምን እሱስ ቢሆን እንዴ እሱስ ቢሆን ቀልድ ነው እንዴ እናንተ ኮ ስለማታስቡት እንጂ ሰው በምንም በባህሌም በቦሌ የሚምጣ ዋናው ፈምሶ ዋናው ህዝብን ለመሳብ እንትን ይበል በአጭር ጊዜ ውስጥ እራሱ ከባድ ነው እግዚአብሔር ምን ያህል ቢመርጠው ቢወደው ነው በአጭር ጊዜ ውስጥ አዶናይን ስንት አመት ቲክቶክ የለፉ ስንት አመት ስንት ነገር የሰሩ ሰዎች እያሉ አዶናይን እግዚአብሔር በአጭር ጊዜ ውስጥ እንደዚህ ካደረገው የልቡን ነገር አይቶ ነው ማለት ነው። እግዚአብሔርን ሙሽራ አዘሎ ልወጣ እኮ ነው እንግዲ ረ ልብሴንም ቀይሬ ልወጣ። እንደ ስንት ጊዜ ሙሉ ሜካፕ አልተቀባሁም እኮ የአመቱን ነው እኮ በአንዴ ተቀባሁ ፊት ላይ ማርያምን። በቃ እግዚአብሔር በአጭር ጊዜ ውስጥ ምን ያህል ምን ያህል ልቡን ቢያየው ነው እንደዚህ። እንዲ ያውቃላዋ አለመፈመስ ምን ያህል እንደሚከብድ መፈመስ ልትፈምሱ ትችላላችሁ። ድንቁር ብላችሁ ትፈምሳላችሁ። ሰውም ሰድባችሁ ትፈምሳላችሁ። ግን የሰው ልብ ውስጥ መቀመጥ ማለት ግን ከባድ ነው። የሰው ፍቅር ማለት እግዚአብሔርን ከባድ ነው። ሰው ልጆች እናንተን ወድዋ ሰው ሲወዳችሁ፣ ሲያምንባችሁ፣ ሲፈልጋችሁ፣ ሲመርጣችሁ ነው እና የሰው ልጅ ልብ ውስጥ ገብተው በዚህን ያህል መወደድ ማለት እግዚአብሔር በቃ የሆነ ንጹሕ ልብ ሳይሆን ስለመረጠው ነው። በቃ የሆነ መርጦታል። የሰው ፍቅር ቀላል አይደለም። ማርያምን ማግኘት እግዚአብሔርን የሰው በእውነት የሰው ልጅ ልብ ውስጥ መቀመጥ ማለት እንኳን እሱን ተውና ከእህቶቻችሁ ጋር እንኳን እ ከስጋችሁ ጋር እንኳን ትጣላላችሁ፣ ትጋጫላችሁ፣ መስማማት ይከብዳል። ይህ ሁሉ ህዝብ ተስማምቶ ወደ ነው አሉ ከመረጠው በእግዚአብሔር ልቡን አይቷል ማለት ነው እንጂ ከባድ ምፈመስ እኔ ልወጣ ነው። ማንፋኒ ማን ነው እንትና ምትል ኳ ወዶች ልወጣ ነው እንዴ? እኔ ይህን ወሬ አላስችል ብሎኝ ነው እንዴ? አላስችላለኝ። ቆይ ለእንትና ላብራራለት፣ አላስችል

አሁን አዶናይ ካለው እንኳን ቻርች ወይ እንደው ስቀባጠር አዶናይ የል ስማይ አዶናይ ካለው የህዝብ ፍቅር እድል፣ በጣም ብዙ እድሎች አሉት። እውነት ለመናገር ያ መኪና መጣቀረ ለእሱ ምንም እንትን አይለው። ተረዳኝ፣ አባባሌ አራት አምስት ሁሉ የሚገዛለት ሰው አይጠፋም፣ ባለው እድል ምናምን ነገር ማለት ነው። ያው እንደ ትውስጥ አለ አይደል፣ ይህንን መኪና ያገኘውበት በዚህ ምክንያት ነው ብሎ እንደ ትውስጥ አላደር፣ ወደፊት ካልያዘው እንደ ታሪክ በስተቀር በዩቲ ደግሞ ካየው ረጅም ጊዜ ሶሻል ሚዲያ ላይ የነበረች ሴት ናት። ተረዳይ ቢሰጣት ደስ ይለኝ ነበረ። ግን እግዚአብሔር ያው ለአዶናይ ካለው በቃ ምንም ማድረግ አትችልም። ግን ምን አሰብኩኝ፣ ብዙ ወዳጅ፣ ብዙ ደጋፊዎች አላት አ ዩቲ እንድትደግፉ የሚፈልጉ ከወዳጆቿ ደግሞ ተሰብስበው ለምን እነሱ አይገዙላት እና ያስደስቷት ማርያምን እሺ እንደዚህ ይላታል ማለት ያለ ኖ ኖ ነው እንዴ? ለምሳሌ አሁን ከዩቲ ማሸነፍ ነበር ባ አዶናይ ነው አይገባውም ምናምን ጎንዮሽ ግብግብ ከሚያረጉ የሚወዷት ወዳጆቿ እንዳለ ይርሙኝ ተሰብስበው ከህዝብ ፍቅር ደግሞ ለእኛ ደግሞ ከህዝብ ማርያምን እንደዛ ነው ማስበው የሚደግፉ ደስ ይለኛል። ማርያምን ስለ መኪናው አይደለም። ምን ያህል ደግሞ ማለት ነው ምን ያህል ደግሞ እሷም ደጋፊ ወዳጅ እንዳላት የእሷን ስራ እንደሚቀበሉ ደግሞ ያሉ ሰዎች እንዳሉ ለማሳየት ነው።

ጆሲና ላይ ቫለንታይን ዲያስመሰሉበት ይሄ የእንግሊዞችን ልጃገረድ በኢትዮጵያ ተከሽኖ ነው የመሰለችው። ልብሷ ሲያምር ቁንጅ ይሄ ነበረች አ በጣም እናቴ ደግሞ ልብሷ ሲያምር የአዶናይ ደግሞ የአዶናይ አልኩኝ የናሆም ደግሞ የእንግሊዞችን እንትን መስሏል። በቃ በጣም ነው የሚያምረው። ለየት ያለ ነው፣ ከበፊቱ ለየት ያለ ነው ይሻላል። እንዲህ በጣም ነው የሚያምረው። የጆሲ የጆሲ ብዙ ሰው አልወደደውም፣ እኔ ግን ይመቸው

ሱፍ ሆኖ ግን ለየት የሚያደርገው ደግሞ የማብለጭለጩ ምናምን አላር ላይ እንግሊተሪው ደስ ይላል። እሱ ምናምን ያምራል። እንደዛ ነው ሰው በብዛት የሚወደው። የእሱ ደግሞ ለየት ያለ ነው፣ የጆሲ ተረዳኸኝ? ጆሲ እንደ እንዲ እኛ እንደምንፈልገው አይነት አይደለም፣ እንደ ሀበሻው እንደሚፈልገው አይደለም፣ ወጣ ያለ ነገር። ሀበሻ ግን ፈረንጅ ሰው እንደዛ የሚያደርግ አለ ያለ፣ ኦፍኮርስ አለ። እዚህ ሀገር አንተ ስማ፣ ሬድ ካርፔት የሚለብሱትን አታይም? ምን አይነት አለባበስ እንደሚለብሱ እንዴ ለእኛ ስናየው ምንድነው? እኔም ቡጥጡ ለብሰው ትላለ እነሱ ጋር ግን ዋው ብለው፣ እዚህ ሀገር ሲፖስቱት ታያለ፣ እንዴት እንደለበሰች አሁን። የሰው ይለብሳል እንደምለው ልብስ ዋው ነው የሚሉትኝ። ፋሽን ነው ነው የሚሉት። በቃ አንድ ምን የምን ተሸለመት? እንዴ እስቲ እግዚአብሔርን በሉ አንድ ሚሊዮን ተሸለመኝ። እነዚህ ሁላቸው ጆሴ ረጅምና ቀጠን ያለ ስለሆነ ሰውነቱ በደንብ ልብሱን አጉልቶ ያሳየው። ወፈር ያሉ ሰዎች ቢለብሱት እንዴ ነው ውጥርጥርጥር ይላል። እንደ ጆሴ አይነት ምን አይነት ነው የሚያምረው? ጥቁር በሰው አስተሳሰብ ነው፣ ጥቁር ሱፍ ሆኖ ነጭ ሸሚዝ አድርጎ ምናምን አለ። እንደዛ ረዘም ያለ የሆነ ነገር ምናምን አንድ

ክለብ በዝነጣ ጃኒን ያልኳቸው የኒ የኒ ጃኒንስ አለባበስ ላኩልኝ እስኪ ፎትዋን ጃኒን እኮ አላየሁም። አይታዋል በ የጃኒን አላየሁም። ጋይስ ምንድን ነው የለበሰችው? እስኪ ላኩልኝ ማሮች

ላይቭ ላይ እንኳን ትንሽ ለመግለጥ እንኳን ነፍሴ አሁን እንዴት እኔ እንደዚህ ለብሻ ይመጣ ደስ ይለኛል፣ እንድ ብዬ ግን ደግሞ የሰው አይነት ፈራለሁ። አበሻው አንቺ ግን ይመችሽ፣ የታባቱ ዘብጠሽ ረግጠሽ ማህበረሰብ እንዲህ ዘንጠሽ መተሻል ይመችሽ። ኮመንቱን ስማ ምን እንደሚል፣ ማለት ነው ኮመንቱን እስኪ ሙስሊሞች አልሐምዱሊላህ ይበሉ ይላል። ከዚያ እኛ ኦርቶዶክስ ተመስገን ኦርቶዶክስ

አንድ አይነት ሰውን የሰራላቸው የዩቲ እና ይሷን ማርያምን ያምራል። ይሷ ራሱ ላሳይቅ ይርሚ ይሄ ጅብ ይሄ ጅብ ይሄ ሆዳም ይሄ ገሰሮ እዛም ሄዶ ይበላል። ነግሬው መክሬው ዘክሬው በላ ብየው። ናሁም የሚባል ገሰሮ ነው። ናሁም የሚባል ገሰሮ ይሁ ይሄ ሆዳም ይሄ ሆዳም እዛ ሞት ይቀምሳል። እዛም ይግጣል፣ እዛም ይግጣል። ሰው ተሰብስቦ ተቀምጦ